አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ ሚያዝያ 14 በዚች ቀን በእስክንድርያ ለሌት ተሾሙ ሊቀና ጳጳሳት 15ተኛ የሆነ የከበረ አባት የእስክንድርያ ገድ ሊቀ ጳጳሳት አባ መክሲሞስ አረፈ። ይህም አባት መንፈሳዊና በስራ ሁሉ እግዚአብሔር የሚፈራ ነው። እርሱም ከእስክንድርያ ሰዎች ወገን ነው። ወላጆቹም ሃይማኖታቸው የቀና ነበረ። የዮናንያውንም ጽሕፈትና መጻሕፍታቸውን ጥበባቸውን ሁሉ ተምሮ ፍጹም አዋቂና አስተዋዩ ሆነ። በዮናኒ ቋንቋ ከዚህም በኋላ የቤተክርስቲያን ትምህርት ልዑል እግዚአብሔር የሰራውን ሕግና ስርዓት ተማረ። አባይ አሮክላም ዲቁና በእስክንድሪያ ሾሞ፣ ከዚያም በኋላ ዲዮናሲዎስ ቅስና ሾሞ፣ በተሾመበት ሁሉ ላይ ተጠምዶ የሚያገለግልና የሚጋደል ሆነ። አባ ዲዮናሲዎስን ባረፈ ጊዜ አዋቂዎችና ኤጲስቆጶሳት፣ ካህናት፣ ማህበር ሁሉ መረጡት። በእግዚአብሔር ፍቃድም በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርጎ ሾሙት። ዲዮናሲዎስም ስለ ጳውሎስ ሳምሳጢ በአንጾኪያ ከተማ የተጀመረውን የኤጲስቆጶሳት ማህበር ጉባኤ ተጀምሮ ሳይፈጸም አረፈ። ይህም አባት መክሲሞስ በተሾመበት ወንበር በተቀመጠ ጊዜ በማህበሩ ጉባኤ ስለተወሰነውና ከሃዲዮ ጳውሎስ ሳምሳጤን እንዳወገዙት ከጉባኤው ሹማምንቶች መልእክቶች ደርሱ ደረሱ። በትምህርቱ ያምኑትንም መልእክቶቹን ካህናቱን በአንድነት በተሰበሰቡበት አነበበው። ከዚያም በኋላ ዳግመኛ ከራሱ መልእክቶችን ጽፎ የጳውሎስ ሰምሳጢን ስህተት ያርቅ ዘንድ ወደ እግዚአብሔር እንዲጸልዩና እንዲማልዱ እያዘዘ ወደ ግብፅ ሀገሮች ሁሉ ወደ ኢትዮጵያና ወደ ኖባ ሀገር ላካቸው። የክብር ባለቤት ጌታችን ልመናቸውን ተቀበለ። ይህም ከሃዲ ከጥቂት ቀኖች በቀር አልኖረም፣ በፍጥነት አጠፋው እንጂ። የረከሰች ሃይማኖቱንም ከዓለም አስወገደ አላቀ። በዚህም አባት ዘመን ከምስራቅ ሀገር ማኒ የሚባል ራሱን የእውቀት መንፈስ ጳራቅጦስን ያደረገና ክፉ ስህተትን የሳተ ሰው ተገለጠ። ወደ ሶሪያ ምድርም ደረሰ። አርኬላዎስ የሚባል ኤጲስቆጶስም ከእርሱ ጋር ተከራከረ። ስህተቱንም ገልጦለት አሳፍሮ ከሀገሩ አሳደደው። ከዚያም ተመልሶ ወደ ፋርስ ሄደ። ራሱንም በነቢይ ያደረገ የፋርስ ንጉስ ብህራምም ይዞት ከሁለት ሰነጠቀው። ተከታዮችም ሁሉ ሁለት መቶ ሰዎችን ዘቅዝቆ እስከ ወገባቸው በምድር ውስጥ ተከላቸው። እነሆ ከሰው አትክልትን ተከልኩ አለ። ይህም አባት መንጋውን በመጠበቅ ሲጋደልና በቀናች የሞት ሲያስተምራቸው ኖረ። ከመናፍቃንና ከካዲያን ችግር እስካረፈባት ቀን ድረስ በድርሳናት እና በተግዛሰት ጠብቆ አዳናቸው። በማርቆስ ወንበር 16 ዓመት ኑሮ በሰላም አረፈ። በረከቶ ከኛ ጋር ለዘላለም ትኑር አሜን።